ፊልሙ የሚጀምረው ትንሹ ሻን ዶኖቫን ሜሪ ዶኖቫን ከተባለች እናቱ ጋር ሲያወራ እያሳየን ነው። ትይንቱም ወደ ወደ አስፈሪው ጊዜ ያመጣናል። ይሄ ጊዜ መኪናቸው በሰዎች ታግቶ ሜሪ ዶኖቫንም የተገደለችበት ጊዜ ነበረ። ይህ ያደጋ ከተፈጠረ 10 ዓመት ያክል ቢያልፈው ነገር ግን ተውስ ተዋሁንም ነበረ። ይበጠብጠው በዚህ ምክንያት ከኩዮቹ ጋር የነበረው ቅርበት ቀንሷል ከዛ በተጨማሪም። ባያቸው ትንሽ መጥፎ ነገሮች በሙሉ ቶሎ ይቆጣ ነበረ። ይህንንም ስሜቱን ለመቆጣጠር ግን አባቱ በማያውቀው መልኩ የባንዴጅ ማስቀመጫ ውስጥ መድኃኒት አስቀምጦ ያንን መድኃኒት በየቀኑ ይወስድ ነበረ። ምንም እንኳን ጥሩ ስሜት ውስጥ ያልሆነ ቢሆንም ነገር ግን ሻን አሁንም በክላስ ውስጥ ቶፕ ቴን ከተባሉ ተማሪዎች መካከል የሚመደብ ነበረ። በተለይ ደግሞ የኬሚስትሪ ትምህርት በጣም ይወድ ነበረ። አባቱ ቴሪ ዶኖቫንም ስለ ትምህርት ቤት በሚጠይቀው ሰዓት ላይ ብዙ እንደማይነጋገሩና ንግግራቸውም ቀዝቃዛ እንደሆነም እንረዳለን። ከሜሪ ሞት በኋላም የአባትና የልጅ ግንኙነት በጣም እየላላ መጥቷል። ቴሪም ይህንን ግንኙነታቸውን ለማስተካከል ቢሞክርም ነገር ግን የተሳካለት አልነበረም። አንድ ቀን ቴሪ ወደ ሜሪ መቃብር በማምራት በቶሎ ሊመጣ ባለመቻሉ ምክንያት ይቅርታ ይጠይቃታል። ከዚያም ሾን አዲስ ጓደኛ ማፍራቱንና በተማሪዎች በተዘጋጀው ድግስ ላይም ለመሄድ እየተዘጋጀ መሆኑንም ይነግራታል። ልጁን በድጋሚም ስሜቱን ለጓደኞቹ መግለጥ በመጀመሩ ደስተኛ ነው። ይህ በእንዲህ እንዳለ ሻን ባቡር ተሳፍሮ በሚሄድበት ሰዓት ላይ ድንገት አንድ ትውስታ ይመጣበታል። አባቱ ምን ያክል ጠጪ እንደነበረ እና እናቱንም በየጊዜው እንዴት ይደበድባት እንደነበረ ያስታውሳል። ሻውንም ጥሩ ስሜት ይሰማው የነበረው ከእናቱ ሜሪ ጋር በነበረበት ጊዜ ሲሆን እሷም በተለያዩ የሙዚቃ ክላሶች ትወስደውና ታዝናናው ነበረ። በአሁኑ ጊዜ ላይ ሻን ማታ ላይ በፓርኩ በሚያልፍበት ሰዓት ላይ አንዲት አደንዛዥ ዕፅ ትጠቀም የነበረች ሴት አደንዛዥ ዕፅ የሚሸጥላትን ሰው ብሩን እንድትከፍል ትንሽ ጊዜ እንዲሰጣት ስትለመነው ይመለከታል እሷም ከሄደችው በኋላም የአደንዛዥ ዕፅ ሻጭ የሆኑት ቶኒ እና ስትሬጅ ሻን እየተመለከታቸው እንደነበር ይመለከታሉ። ለምን እንደሚያፈጥባቸው በሚጠይቁት ሰዓት ላይ ሻን ቶኒ ትንሽዬ ልጅ መግደሉን ይናገራል። በመናደድም ቶኒ ሻነን ይመታዋል፣ ቢሆንም በምላሹ ገነሱም ይመታቸዋል። በመጨረሻም ቶኒን መቶት መሳሪያውንም ከሱ ይቀማል፣ ቀምቶ ብቻ ላቁምም ይተኩስበታል። አለ በቀጣይ ትዕይንቱ ቴሪሳ ኤምስን ያሳየናል። የፖሊስ ኦፊሰር ስትሆን ከቀድሞ ባሏ ስለ ልጃቸው በተደጋጋሚ በሚደወልላትና በተለያዩ ነገሮች ተጨናንቃ ትገኛለች። ከዛ በተጨማሪ ሌሪ ቻይልድን ማዕከል ያደረገ አንድ የፍርድ ስርዓት ላይም እየሰራች ትገኛለች። እሱም የአደንዛዥ እጽ አዘዋዋሪ ሲሆን፣ ሁለት ሰዎችንም ገላሃል ተብሎ ተጠርጥሮ ነበር የመጣው። ምንም እንኳን መረጃዎችን በማቅረብ ዙሪያ ጠንከር የሰራች ቢሆንም ነገር ግን ፍርድ ቤቱ የመጨረሻ ውሳኔውን ለማሰማት በተጨማሪ ጊዜ ይቀጥራቸዋል። ይህም የሌሪ ጠበቃ ሌሪ እንዲፈ ደስታ ለማድረግ በደንብ ለመስራት ጊዜ የሚሰጥ ይሆናል። ቴሪሳን በደንብ እየሰራች ትገኝ የነበረው በቀላል የወንጀል ምርመራዎችና በአደንዛዥ እጽ ዝውውር ምርመራ ላይ ነበረ። በመጨረሻ ግን የስራ እድገት ታገኝና ወደ የግድያ ወንጀል ምርመራ ቢሮ እንድትገባ ትደረጋለች። እዚህም ጌሪ ከሚባል የስራ አጋሯ ጋር አብራ የምትሰራ ይሆናል። በዚሁ ቡድን ውስጥ ቢል ባልድዌን የሚባልም ሰው ይገኛል። ሻንም በተደጋጋሚ ጊዜ እየመጣ የእሱን ኮምፒውተር ይጠቀም ነበረ። በዛን ቀን ማታ ላይ ቴሬሳ ከቢሮ ልትወጣ ባለች ሰዓት ላይ ሻን ብቻውን ፕሪንተሩን ሲጠቀም ትመለከተዋለች። እሱም ከቢል ጋር ስላለው ግንኙነት ከነገራት በኋላ ከዚያ ይሄዳል። ቢሆንም ግን ይሄ ጥያቄ ፈጥሮባት ስለነበረ ምን ፕሪንት እያደረገ እንደነበረ ለማወቅ ትወስናለች። ፕሪንት ባደረገው ወረቀት ላይም ትራይሴላሮን የተባለ ያልታወቀ ቃልን ትመለከታለች። ነገር ግን ችላ ብላ ወደ መኪናዋ ታመራለች። መኪናዋ ጋገር ስትደርስ የመኪናዋ ጎማ ፈንድቶ ነበር የጠበቃት። ያለችበትንም ሁኔታም ከተመለከተ በኋላም ሾል ሊረዳት ይወስናል። በዚህም ጊዜ ላይ ስለ እሷ ኬዝ አንድ ላይ ማውራት ይጀምራሉ። የፍርድ ቤት ቀጠሯቸውም እንደተራዘመ ስለሚያቅ ሾን ምናልባት ሌሪ ፍትህ የማያገኝ ከሆነ በሚል ይጠይቃታል። ቴሪሳም ይሄ ሲስተሙ ላይ የተመደበ እንደሆነና ክርክራቸውና መረጃ አቀራረባቸው ይህን ሊወስነው እንደሚችል ትነግሯለች። ጎማዋንም ከስተካክልላት በኋላ ወደ ቤቱ ልትሸኘው ትወስናለች። ቢሆንም ግን እሱ ይሄንን ባለመቀበል በባቡር እንደሚሄድ ይነግራታል። በቀጣዩ ቀን ጠዋት ላይ ሻውን በቤቱ ቤዝመንት ቦክስ ይለማመዳል። ቴሪም በዛን ሰዓት ላይ ይመጣና እሱን ይቀላቀለዋል። እንዴት በኃይለኛውም ሊመታ እንደሚችልም ነበር ሊያስተምረው የወሰነው። ምንም እንኳን ቴሪ ከልጁ ጋር ለመቀራረብ በጣም እየፈለገ ቢሆንም ቢያንም ሻን ግን አባቱ ከዚህ በፊት ምን አይነት ጥቃቶችን ያደርስበት እንደነበረ በማሰብ ከእሱ ጋር በግልጽ ሊቀራረብ አልቻለም። ባለፈው ታሪካቸው ላይም በየቀኑ ጠጥቶ የመጣ የነበረው ቴሪ ስለ ሻን የፒያኖ ልምምድ ከእናቱ ሜሪ ጋር ሲጨቃጨቁ ይመለከት ነበረ። ሜሪም ለልጇ ደግፋ በምትከራከርበት ጊዜ ላይ ቴ ሜሪ በንዴት ይመታት ነበረ። በድጋሚም ለሱ እንደዚህ አይነት መልስ ምትመልስለት ከሆነ እዚህ ቤት እንደማትቆይም ነበር የሚነግራት የነበረው። ከአመታት በኋላም ቢሆን እነዚህ ትውስታዎች ግን ከሾን ጭንቅላቶች ሊወጡ አልቻሉም ነበር። ይህ በእንዲህ እንዳለ አደንዛዥ ዘዋዋሪ የነበረው ስትራች የቶኒ መገደልን ለፖሊሶች ያሳውቃል። ቢሆንም ግን ምንም አይነት መረጃ አልነበረው። ጌሪም ቶኒ አደንዛዥ ዘዋዋሪ ሰው በመሆኑ ምክንያት ብዙ ጠላቶች ያሉት ሰው በመሆኑ ምክንያት ይህን ኬዝ እንዲያቆሙ ሀሳብ ያቀርባል። ቢሆንም ቴሪሳ ግን በዚህ ሀሳብ አልተስማማችም። ስለ ሾንም በመጠየቀው ሰዓት ላይ ከአስር ዓመት በፊት እናቱ አይኑ እያየ ፊት ለፊቱ እንደተገደለች ይናግራታል። ሾንም በኦፊሰር ቢል ፈቃድ በየቀኑ ወደ ፖሊስ ጣቢያ ይመላለስ ነበር። የተሳሪዎችንም ፎቶም እየተመለከተ የእናቱን ገዳይ አንድ ቀን እንደሚያገኝ እያሰበ ይፈልግ ነበረ። ያለውን ፍላጎት ከተመለከተች በኋላም ቴሪሳ ምሱን ለመርዳት ትወስናለች። ሾን መጀመሪያ ላይ ይህን ያልተቀበለ ቢሆንም በመጨረሻ ግን ይስማማል። ከዚያም ትይት ወደ አንድ ሴተኛ ዳሪና ጆ የሚባለን ሰው እያሳየን ደግሞ ይቀጥላል። እሷም አሁን ላይ እንደታመመችና ዝግጁ እንዳልሆነች ትነግረዋለች። ቢሆንም ጆ ግን በንዴት ተሞልቶ ክፍሏን ሰብሮ ካወጣት በኋላም እየጎተተ ይወስዳታል። ሾንም በዚህ ጊዜ ላይ በመሃል ይገባል። እሷንም ለመጠበቅ ሲልም ከጆ ጋር ይፋለማል። ሁለቱም የተጎዳዱ ቢሆንም ሾን ግን በወንጀለኞች ፋይል ላይ ጆን አይቶትና ፈልጎት ስለመጣ ጆ እሱን በሚያስፈራራው ሰዓት ላይ ሾን ሽጉጡን በማውጣት ደረቱ ላይ የተኩስበትና ይገለዋል። በቀጣዩ ቀንም ቴሪሳና ጌዲ ወደ ቦታው ለምርመራ ይመጣሉ። ስለተፈጠረውም ነገር በሚጠይቋት ሰዓት ላይ ጆ ከዚህ በፊት የ13 ዓመት ልጅን ገሎ እንደነበረ ትናገራለች። ቢሆንም ግን ትክክለኛ ቅጣትን አላገኘም ነበረ። ጆንም የገደለው ሰው ጥቁር ልብስን ብቻ እንደለበሰ ነበር ልትናገር የቻለችው። እናም ሌሎች ነገሮችን ልትናገር አልፈለገችም። ያሰበችውም አምላክ እሷን እንዲያደን የላከው ሰው ነው ብላ ነው። ቴሪሳም ኬዙን በምትመረምርበት ሰዓት ላይ ቶኒንም ይሁን ጆን የገደላቸው ሰው ተመሳሳይ ሊሆን እንደሚችል ያላትን ጥርጣሬ ትናገራለች። በአስክሬን ምርመራው ቦታ ላይም በሁለቱም ሰዎች አካላት ውስጥ የተገኘው ጥይት ተመሳሳይ ከሆነ በሚል ታጣራለች። የጠረጠረችውም ሾን የሚፈልገው የነበረው ሰው ጆን ሊሆን እንደሚችል ነበረ። ከዚያም እዚያ ይሰሩ የነበሩ ሰዎችን ትራይሴላሮን የተባለው ነገር ምን እንደሆነ ጠይቃቸዋለች። ይህም ቃል ከዚህ በፊት ሾን ፕሪንት ሲያደርግ የነበረው ወረቀት ላይ ያገኘችው ቃል ነበረ። ዶክተሩና ረዳቱም ትራይሴላሮን አደገኛ ኬሚካል መሆኑንና ወደ አፉስ ከገባም ገባም ጉሮሮን እንደሚያሳብጥና ወይም ደግሞ እንደሚነፋ ይነግሯታል። ይህም ያ ሰው በትፋሽ እጥረት ምክንያት እንዲሞት ያደርግ ነበር። ከዛ በተጨማሪም ከሁለቱም ሰዎች አካል ውስጥ የተገኘው ጥይት ተመሳሳይ እንደሆነ ይገነዘባሉ። ይህም ማለት ለሁለቱም ግድያ ተጠርጣሪው አንድ ሰው ነው ማለት ነው። ስለሻውን ብዙ ነገሮችን ለማወቅ ስትል ቴሪሳ ለምሳ ትጋብዛዋለች። ምሳ ለመብላትም በተገናኙበት የቻይና ሬስቶራንት ውስጥ እዛ ውስጥ የሚጨቃጨቁ የነበሩ ሁለት ሰዎችን ይመለከቱና ሾንም አንደኛውን በቻይንኛ አስጠነቅቀዋል። ቴሪሳም ቻይንኛ ቋንቋ ስለማወቁ በመጠየቁ ሰዓት ላይ እናቱ ሜሪ ብዙ ቋንቋዎችን እንዲያታረርገው እንደነበር ይናገራል። ስለ እናቱ ኬዝ ማውራት በጀመሩበት ጊዜ ላይ እናቱ በመደበኛ ዘራፊዎች ልትገደል እንደቻለች ነበር የነገረችው። እንደ ኩዮቹም እዚህ ኬዝ ላይ መጨነቅ እንዲያቆምና ሕይወቱን እንዲቀጥል ነበር የነገረችው። ቢሆንም ሾን ግን ትክክለኛውን ገዳይ እሱ የሚያውቀው ከሆነ ምን እንደምታደርግለት ጊዜ ትጠይቃታል። ቴሪሳም ሕግ ፍርድን ለመስጠት ትክክለኛ የሆነ ማስረጃ እና ቅደም ተከተልን እንደሚፈልግ ትነግረዋለች። ይህም መልሷም ሾን የበለጠ እንዲናደድ ነበር ያደረገው። ምክንያቱም የፍርድ አሰጣጥ ስርዓቱ ልክ እንደ ሊሪ ቻይልድ ያሉ ወንጀለኞች በነፃነት እንዲወጡ የሚያደርግ በመሆኑ ምክንያት ስርዓቱ ቀድሞውኑ ያናድደው ነበር። ማታ ላይ ቢልዋርድ ወደ ጡረታ በሚሸኝበት ጊዜ በመሆኑ ምክንያት ትንሽዬ የሽኝት ዝግጅትን ያዘጋጁለታል። ቴዲሳም በዚህ ጊዜ ላይ የጆና የቶኒ ገዳይ ተመሳሳይ መሆኑን ትናገራለች። ከዛ በተጨማሪም ሁለቱም ገዳዮች ትክክለኛ ፍርድን ሊያገኙ ያልቻሉ ወንጀለኞች እንደነበሩም ትናገራለች። ይህም ጥያቄ ፈጥሮባት ስለነበረም ወደ ቢልጋር በመሄድ ስለ ሾን ትጠይቀዋለች። ቢሆንም ግን በሾን ያምንበት ስለነበረ ሾንን እንድትተወ ይጠይቃታል። በቅጤት ቴሪሳ እና ጌሪ በባቡሩ በሚጓዙበት ጊዜ ላይ አንድ ቻይናዊ ሴት ወደ ፖሊሶች ጋር በመምጣት ሁለት ሰዎች መጣላታቸውንና እንዲያለያዩቸውም ትጠይቃቸዋለች። ከደቂዎች በኋላም አንድ ሳክሮ የገባ ሰው አንድ ተቀምጣ የነበረች ሴትን መናገር ይጀምራል። ሾንም ሰውየው ያደረገው የነበረው ነገር አናዶት ስለነበረ ጥቁር ቀለምን ፊቱን በመቀባት ትንሹን ልጅ እናቱን ወደ ጥሩ ቦታ እንዲወስዳት ይነግረውና ይነሳል። ልጆቹም ሊያደርግ ያለውን ነገር እንዲያዩ አልፈለገም ነበረ። ከዚያም ሻውን ያንን ሰው መምታት ይጀምራል። ያቺ ሴትም ለፖሊሶቹ ይህን በተናገረችበት ሰዓት ላይ ቴሬሳም ጥቁር ልብስ ለብሶ የነበረውን ሰው ትመለከታለች። ቢሆንም ግን ፊቱ ሊታያት አልቻለም ነበረ። እሱ ልታስቆሙ ብትሞክረም፣ ነገር ግን ሻውን ከነሱ ቀድሞ ያመልጣል። ከዚያም ፖሊሶች ስለዛ ሰው ማጣራት በጀመሩበት ጊዜ ላይ ያ ሰው ጥቃት ለማንሳት ከመነሳቱ በፊት ለትንሹ ልጅ በቻይነኛ እንዲሄዱ ነግሯቸው እንደነበረ ይገነዘባሉ። ይህም ቴሬሳ ይህንን ጥቃት ሊያደርስ የቻለው ሾን እንደሆነ እንድትገነዘብ ያደርጋታል። በቀጣዩ ቀን ጠዋት ላይ ሸዋን በህልሙ ቴሪሳ መታለ ታስረው ስትሞክር ይመለከታል። ቢሆንም ሲነቃ ግን እውነት እንዳልነበረ ይገነዘባል። ይሄ ቀን የልደት ቀኑ መሆኑን ተከትሎ ቴሪ የልደት ቀኑን ለማክበር ሲሉ የሞተች እናቱ ትሰራበት ወደ ነበረው ሬስቶራንት ይዞት ይመጣል። እዚያም የቴሪ የድሮ ጓደኛ የነበረችውን ኤሪንን ያገኟታል። እሷም ቴሪን ታውቀው የነበረውም ሮክ በሚለው ስም ነበረ። ይሄ ቅጽልጽም የሚወጣለት በቦክስ ውድድር ላይ ነበረ። አሁን እንደ ሬስቶራንት ባለቤትነቷ ኤሪን ስለ ቴሪ ያለፈ ታሪክ መናገር ትጀምራለች። እሷ ጋርም ያሉ የድሮ ፎቶዎችም ይገኙ ነበር። ቴሪም ከዛ ዞር ባለበት ሰዓት ላይ ኤሪ ለሻን ስለ ቴሪ መናገር ትጀምራለች። ከ10 ዓመት በፊትም ቴሪ ምን ያክል ተናዳጅ እንደነበረና በተለያዩ የመንገድ ላይ ድብድቦች ይሳተፍ እንደነበረ ትናገራለች። ቴሪም በመጣበት ሰዓት ላይ ቶሎ ሊሄዱ በመሆናቸው ይቅርታ ከጠየቃት በኋላ ኤሪ ልታገኘው ከፈለገች በሚል ስልክ ቁጥሩን ይሰጣታል። ከዚያም ሻውንን ይዞት ወደ ቦክስ ውድድር ቦታው ላይ ያመራሉ። እዛም ጥሩ ጊዜን ያሳለፉ ሲሆን ከዚያም ቴሪ ሻውንን ሜሪ ወደ ሞተችበት ቦታ ያመጣዋል። ብዙንም ያለፈ ታሪኩን እንዲረሳውና በሙሉነት የቀረውን ሕይወቱን እንዲኖር ይጠይቀዋል። ለከዚህ በፊቱም ሰካራምነቱና ተቆጪነቱ ይቅርታ ከጠየቀው በኋላ ያለፈ ታሪኩን አሁን ላይ ሆኖ መቀየር እንደማይችል ይናገራል። ነገር ግን ከዚህ በኋላ ላለው ሕይወቱ ጥሩ ሰው እንደሚሆንለት ቃል ይገባለታል። በገጠው ቀን ቴሪሳ ወደ ቢልቤት ታመራለች። ስለ ሾንም ትክክለኛ እውነቱን እንዲነግራት ነበር የጠየቀችው። መጀመሪያ ላይ ያመነታ ቢሆንም፣ በመጨረሻ ግን ወደ ቤት እንድትገባ ከጋበዛት በኋላ ከአመታት በፊት ተፈጥሮ ስለነበረው ነገር መናገር ይጀምራል። እናቱ ከሞተችበት በኋላም ሾን መጥፎ ስሜት ውስጥ ነበር የነበረው። ትንሽ ልጅ ነው፣ ማልቀስ አይችልም። ይችላል። ከዛ በተጨማሪም መናገር ሁላ ቅቶት ነበር። ፖሊሶችም የወንጀለኞችን ፎቶ በሚያሳዩት ሰዓት ላይ ወዲያውኑ ይጠቁም የነበረው አንድ ሰው ላይ ነበረ። ቢሆንም ይህ ሰው መሆኑን ግን ለቴሪ በጠየቁት ሰዓት ላይ ቴሪ ይህንን ሰው እንዳልተመለከተ ይናገራል። እናም ሾንም ያለ መረጃ መናገሩን እንዲያቆም ይነግረው ነበር። በዚህም ምክንያት ሾን ስላየው ነገር ራሱን መጠራጠር እንዲጀምር ሊሆን ችሏል። በድጋሚም ገዳዩ ማን እንደነበረም ሊያሳያቸው አልቻለም ነበረ፣ ግን እስከ ቅርብ ጊዜ ድረስ ነበር፣ ምክንያቱም በቅርብ ጊዜ ያን ሰው በድጋሚ በዜና ላይ ሊመለከተው ችሏል። ሻውን የሚያምነውም የእናቱ ገዳይ ሌሪ ቻይልድ እንደሆነ መሆኑን ይነግራታል። ቴሪሳም ፍርድ እንዲቀበል ልታደርግ እየሞከረች የነበረው ሰው ይሄው ሰው ነበር። በቀጣይ ሾን ቴሬሳ ለምታደርግለት እርዳታ በሙሉ ያመሰግናታል። እናም ከዚህ በኋላ ነገሮችን በመርሳት ህይወቱን በሙሉ ለመኖር እንዳሰበ ይነግራታል። ከጓደኛው ጋርም በመሆንም ወደ ተዘጋጀው ድግስም ያመራሉ። ቢሆንም ቴሬሳ ግን እሱን ባለማመን ልትከተለው ወስና ነበረ። ውጭ ላይም በነበረችበት ሰዓት ላይ ጌዲ ደውልላትና ጌዲ ቻይልድ ከአቃቢ ህጎቹ ጋር መነጋገሩን ይነግራታል በዚህም ምክንያት ትክክለኛ ፍርድን ከማግኘት ይልቅ ሁለት ዓመትን ብቻ በእስር ቤት እንዲያሳልፍ ሊያደርግ መሆኑንም ነበር ይነገራት። ነገር ግን ብዙ ሰዎችን ነበር የገደለው። በድግሱ ጊዜ ላይም ሾን ሌሪ ቻይልድ ቴሪን ሮክ ብሎ ሲጠራው ያስታውሳል። ከዚህ በፊት እንደሰማው ከሆነም ሮክ የሚባለው ስም የቴሪ ጓደኞች ድሮ እሱን ለመጥራት ይጠቀሙበት የነበረው ስም እንደነበረ ተገንዝቧል። ይህን ከተረዳ በኋላ ሰው ሊቀመጥ አልቻለም። ነገር ግን ፊት ለፊቱ አንድ ልጅ የማትፈልገውን ሴት ለመቅረብ ሲሞክር ይመለከታል። ንዴቱን መቆጣጠር ባለመቻሉ ምክንያትም ያን ልጅ ጓደኛው እስኪያስቆመው ድረስ ይደበድበዋል። ከዚያም በንዴት ተሞልቶም ሻን ወደ ኤዲን ሬስቶራንት ያመራል። ትሪሳ በሌላ በኩል እስከሚወጣ ድረስ እየጠበቀችው ነበረ። ስለዚህም ተከትለው ዳለች በመንገዱ ላይ ሻን በዛ ቀማታ ሜሪ እና እሱ መኪና ውስጥ በነበሩበት ሰዓት ላይ ቴሪ መኪናውን አቁሞ ከወረደ በኋላ ሌሪ ቻይልድ ወደ እሱ ጋር በመምጣት አውርተው እንደነበረ ያስታውሳል። ከዚያም ግን ሌሪ ወደ ሜሪ መስኮት ከቀረበ በኋላ እዛው ተኩሶበት ሊገላት ችሏል። ይህ ትውስታውም ቴሪና ሌሪ ቻይልድ የሆነ ግንኙነት እንዳላቸው እንዲገነዘብ አድርጎታል። እናም እሷ ስትገደለም ቴሪ ያንን ለማስቆም ያደረገው ትልቅ ነገር አልነበረም። ሻውንም ወደ ኤሪን ሬስቶራንት ሰብሮ ይገባል። መረጃንም ፈልጎም ነበር የገባው። ቴሪሳም እዛ በደረሰችበት ሰዓት ላይ ግን እሱ በቦታው ላይ አልነበር። ቦታውንም እየተዘዞረች በምትመለከትበት ሰዓት ላይ ቴሪና ሌሪ ቻይልድ አንድ ላይ አብረው የተነሱትን ፎቶ ትመለከታለች። ይህም ማለት የሾን ጥርጣሬ ልክ ነበር ማለት ነው። ቴሪም ወደ ቤት በሚመለስበት ሰዓት ላይ ፎቶዎቹ በሙሉ መሬት ላይ ወድቆ ይመለከታቸዋል። ሌላ ሰውም ቤቱን ሰብሮ እንደገባበትም በማሰብም ለፖሊሶች ደውሎ ያሳውቃል። ነገር ግን ቤቱን እየፈተሸ ወደ ቤዝመንት በወረደበት ሰዓት ላይ እዛ ተቀምጦ የነበረውን ሾንን ያገኘዋል። ሾን መጠጥ ጠጥቶም ተናዶም ነበር የሚገኘው ሾንም አባቱ ለአመታት ያክል እሱና እናቱ ላይ ጥቃት ሲያደርስ የነበረ ቢሆንም ነገር ግን የአልበቃ ብሎት ከሌሪ ቻይልድ ጋር በመተባበር እናቱ ሜሪን እንደገደሉባት እንዳወቀ ይናገራል። ያመነውም ቴሪ ሜሪን ሊያስገድላት የቻለበት ምክንያት የእሷን የህይወት ኢንሹራንስ ለማግኘትና ያንንም ገንዘብ ተጠቅሞም ብድሩን ለመክፈል እንደሆነ ነበረ። ቢሆንም ቴሪ ግን ሌሪን እንደሚያውቀውና ነገር ግን በዛ ቀን ተፈጥሮ የነበረውን ነገር ሾን በሌላ መልኩ እንደተገነዘበ ይነግረዋል። ሾንም ገዳዩ ከዛ በፊት ሮክ ብሎ እሱን ተጣርጦት ታርጦት እንደነበረ ይነግረዋል። ይህም ለግንኙነታቸው ጥሩ መረጃ ይሆናል። ቢሆንም ቴሪ ግን ይህ እንዳልተፈጠረ ይናገራል። በንዴትና በበቀል ስሜት ተሞልቶ ሻውን ሽጉጡን አባቱ ቴሪ ላይ ይደቅናል። ከዚያም በመጨረሻም ይተኩስበታል። ከደቂዎች በኋላ ቴሪሳ ወደ ቦታው ትደርሳለች። ሲሆንም ቴሪ ሌሪን በመቅጠር እናቱ ሜሪን እንዳስገደላት ይነግራታል። ሽጉጡም ጠረጴዛ ላይ እንደተቀመጠ ነበረ። ተስፋ በመቁረጥ ስሜት ውስጥ ተሞልቶም ቴሬሳ እንድትረዳው ይጠይቃታል። አሁን ያለው የሕግ ስርዓትም ትክክለኛ ፍርድን እንደማያሰጥ በመገንዘብ ሽጉጡን ወስዳ ሀይቁ ውስጥ ትጥለዋለች። በዚህ መልኩም ወንጀሉን ልትደብቅለት ትችላለች። ከጊዜያት በኋላም ሾን ወደ ሌሪ ቻይልድ አንድ ደብዳቤ እንጽፎ ይልካል። አሁን ላይም ዴሪ የተፈረደበትን ትንሽ ጊዜ በእስር እየተወጣ ይገኛል። በንዴት ከመሙላት ይልቅ ግን በዚህ ጊዜ ይቅርታ ሊያደርግለት ነበር የወሰነው። ነገር ግን ከዛ በፊት ጥያቄ ፈጥሮበት ስለነበረ አባቱ በዚህ ግድያ ላይ ያለውን ቦታ እንዲነግረው ነበር የጠየቀው። ለዚህም እንዲረዱት ደግሞ ሁለት ስቲከሮችን ከትዕዛዙ ጋር አስቀምጦለታል። ቴሪም ጥፋተኛ ከሆነ ጥቁሩን ስቲከር ለጥፍ፣ ጥፋት ከሌለበት ደግሞ ቀዩን ለጥፍ ብሎ ነግሮታል። ሌሪም ይህንን በመመልከት ቴሪ ጥፋተኛ እንዳልሆነ ለማስመሰል ሲል ቀዩን ስቲከር ለጥፎ ይልቃል። ቢሆንም ሻውን ግን ይሄ እንደሚፈጠር ቀድሞ አውቆ ነበር። የስቲከሮቹንም ማጣበቂያ ከትራይሴላሮን ኬሚካሉ ጋር ደባልቆት ነበር የሰጠው ሌሪን ፖስቱን ለመለጠፍ ያንም በላሰበት ሰዓት ላይ ጎሮሮ ውስጥ በመግባቱ ምክንያት ኬሚካሉ ጎሮሮን አንቆ ይዘዋል። ይህም ትንፋሻ ጥሮተም እዛው ባለበት እስር ቤት ውስጥ እንዲሞት ያደርገዋል። በመጨረሻ ግን እውነቱ አልተፈታም። ቴሪ ንጹህ ይሁን ወይ ደግሞ ከሌሪ ጋር አብሮ የስራ የታወቀ ነገር አልነበረም። ይህም ሾን እና ተመልካቾችን በሙሉ ጥያቄ ፈጥሮባቸው የሚቀጥል ይሆናል። ፊልሙ ከተመቻችሁ ቪዲዮውን ላይክ፣ ቻናሉን ደግሞ ሰብስክራይብ ማድረጋችሁን እንዳትረሱ። በቀጣይ ቪዲዮ እስከምንገናኝ ድረስ ግን ቻው